በፍቅር አጋርሽ መወደድና መፈቀር ከዛም ከፍ ሲል ደግሞ ሞገስ ያላት የተከበረች ሴት መሆን የምታስቢ ከሆነ አሁን የምናያቸውን ጥበቦች ልታውቂያቸው ማወቅን ብቻ ሳይሆን ደግሞ ተግባር ላይ ልታውያቸው ይገባል። ስለዚህ አሁን የምናያቸው ሊኖሩሽ የሚገቡ ባህሪያቶች ናቸው። እነዚህ ባህሪያቶች ምን ምንድን ናቸው የሚሉትን መመልከት እንጀምራለን። በያላችሁበት ሁሉ ሰላም፣ ጤና፣ ፍቅር ለእናንተ ይሁን። ውድ ተመልካቾቼ እንደምን ቆይታችኋል? እንደምን ከርማችኋል? ዛሬም በአዲስ ትምህርታዊ ርዕስ ተመልሰ መተናል የዛሬውን ቪዲዮአችንን ከመጀመራችን በፊት ይህን ቪዲዮ ላይክ በማድረግ እንድትጀምሩ ተሳስባችኋለሁ። መልካም ቆይታ ፍቅር ውስብስብና ዘርፈ ብዙ ስሜት በውስጡ ያለ ኃይል ነው። ይህም ከፍተኛ የመሳብ ስሜትን መቀራረብንና ስሜታዊ ትስስርን ሊያካትት ይችላል። ፍቅር ብዙውን ጊዜ የሚገለጸው ለሚወዱት ሰው ጥሩን የመፈለግ ስሜት ሲሆንና ደግሞ በአስቸጋሪ ጊዜያት እንኳን ለፍቅር አጋራችን የመርዳት ስሜትን በምናንጸባርቀው ልክ ነው። ታዲያ በፍቅር አጋርሽ መወደድ ና መፈቀር የምታስቢ ከሆነ እነዚህን አሁን የምንመለከታቸውን ጥበቦች ልታውቂያቸውና ልትተገብሪያቸው ይገባል። ተወዳጅና ተፈቃሪ ሁሌም ደግሞ በፍቅር አጋሪሽ ዘንድ ሞገስ ያላት ሴት እየተከበረች ሴት መሆን የምትፈልጊ ከሆነ የዛሬው መልእክት ላንቺ ነው። የመጀመሪያውና ከሁሉ መቅደም አለበት ብዬ የማስበው ፈጣሪሽን የምትፈሪ ሴት መሆን አለብሽ። እህቴ በፍቅር አጋርሽ ክብርና ሞገስን፣ መወደድን፣ መፈቀርን የሚያስገኝልሽ ዋነኛውና አንደኛው ነገር ፈጣሪሽን የምትፈሪ ሴት መሆን መቻል አለብሽ። ይሄ ነው ታዲያ ሰውን ለሰውነት የሚያበቃው የሚባለው። ታዲያ አንዲት ሴት ደግሞ ፈጣሪዋን የምትፈራ ከሆነች እርሷ ጥበበኛ ናት፣ እርሷ አስተዋይ ሴት ናት፣ እርሷ ትዕግስተኛ ናት። ሁሉን ነገር እንደፈለገች አትናገርም። ንግግሮቿ የተቀመሙ ናቸው ያላቸው ሁሉን ታከብራለች፣ ትህትናዋ አቻ አይገኝለትም። ከዚሁ ጋር ተያይዞ ታዲያ በፍቅር አጋሯ ዘንድም ያላት ስፍራ ከፍተኛ ይሆናል ማለት ነው። የምታደርገውን ነገር ሰው አየኛል አየኝ ብላ አይደለም የምታደርገው፣ ፈጣሪ ያየኛል በሚል ጥሩ ካልሆኑ ነገሮች ደግሞ ትሸሻለች። ምክንያቱ ውስጥ ፈጣሪዋን የምትፈራ ሴት ስለሆነ ታዲያ ይሄቴ ያቺን ሴት ማን ሊያጣት ይፈልጋል? ማንኛውም ወንድ ሊያገኛት የኔ ብትሆን ብሎ የሚመኛት አይነት ሴት ነች። ለምን ካልሽኝ ደግሞ ሁሉም ወንድ በህልሙ በሀሳቡ፣ በእቅዱ የሚ ስላት ሴት ስለሆነች ነው። ይቺ ፈጣሪዋን የምትፈራ ሴት ታዲያ፣ በተለይ ደግሞ በፍቅር አጋርች ዘንድ እጅግ እንድትወደጅ እጅግ እንድትከበር የሚያደርግሽ ነጥብ ፈጣሪሽን የምትፈሪ ሴት መሆን መቻል አለብሽ። ሌላኛው ራስሽ ማዳበር ያሉብሽ ነገሮች ሊሆኑ ይችላሉ። ሌሎቹ የሚከተሉ ነገሮች ናቸው። በመጀመሪያ ግን ፈጣሪሽን የምትፈሪ ሴት መሆን አለብሽ። አንድ የፍቅር አጋሪሽ እንዲያገብሽ እንዲወድ ክብር እንዲሰጥሽ እንዲያሞጋግስሽ የምትፈልጊ ከሆነ አስቀድመሽ ማድረግ ያለብሽ ነገር ፈጣሪሽን መፍራት መቻል አለብሽ። ሴት ልጅ በወንድ ልጅ መወደድን ትፈልጋለች። ወንዶችም ደግሞ እንዲሁ በሴት ልጅ መወደድን እንፈልጋለን። ነገር ግን ደግሞ በተቃራኒ ጾታ ለመወደድ ምን ምን አይነት መስፈርቶችን ማሟላት አለብኝ የሚለው ነገር ዞሮ ዞሮ ወደኛ ወደ ራሳችን ተመልሶ ስለሚመጣ ነው። ምክንያቱም ብዙ ቻሌንጅ፣ ብዙ ፈተናዎች የሚገጥሙን በተለይ ተቃራኒ ጾታ ወደኛ እንዲሳብ እኛም ደግሞ የምንፈልገውን ሰው በእጃችን የምናስገባበት መንገድ ወይም ደግሞ ዘዴ ማወቅ ስለሚጠቅመን ነው። በተለይ ደግሞ ዛሬ ወንድ ልጅ ወደ አንቺ እንዲሳብ፣ እንዲሁም ደግሞ በዙሪያሽ ያሉ ሰዎች እንዲያከብሩሽ፣ በዙሪያሽ ባሉ ሰዎች ለመወደድ፣ ከዛም ከፍ ሲል ደግሞ በተቃራኒ ጾታ ለመወደድ ለመፈለግ ማድረግሽ ስላሉብሽ ነገሮች ነው የማወራው። እህቴ ዛሬ በጣም የሚጠቅምሽን መልእክት፣ ወይም ደግሞ ምክር ይሽልሽ መጥቻለሁ። ይህን በምታደርጊበት ጊዜ ማንኛውም ወንድ ልጅ ወደ ህይወትሽ የማይመጣበት ምንም አይነት ምክንያት የለም፣ ምክንያቱም አንቺ አስቀድመሽ በራስሽ ላይ የምትሰሪ ሴት ስለሆንሽ። አሁን የምንመለከታቸውን ነገሮች በትክክል ተግባር ላይ ማዋል ከቻልሽ ማንኛውንም ወንድ የመማረክ እንዲሁም ደግሞ በዙሪያሽ ባሉ ሰዎች መወደድን ትችያለሽ። የመጀመሪያውን እንመልከት። በምትናደጂበት ጊዜ ወዲያው ስሜትሽን ለመግለጽ ጥረትን አታደርጊ፣ ነገር ግን በተቃራኒው ደግሞ ዝምታን መምረጥ መቻል አለብሽ። ብዙ ሰዎች ቼክ የሚደረጉት ሴቶች በተለይ ጥቂት ኔጌቲቭ የሆነ ጎናቸው ወይም ደግሞ ደካማ ጎናቸው ሲነካ ወዲያው ያን ስሜታቸውን መቆጣጠር አይችሉም፣ ይናደዳሉ፣ ይግላሉ። ይሄ ደግሞ ወዳልተገባ ንግግር ሊያስኬዳቸው ይችላል። ያ ንግግርሽ ደግሞ በማህበረሰቡ ዘንድ በተለይ በተቃራኒ ጾታ ዘንድ እንዳትፈለጊ እንዳትወደጂ ሊያደርግሽ ይችላል። ነገር ግን ደግሞ ምንድነው ማድረግ ያለብሽ? በዚህ ሰዓት ንዴት በሚገጥምሽ ጊዜ በተቻለሽ መጠን መረጋጋት መቻል አለብሽ። የሚያናድዱ ነገሮች የሉም ነው? አይ፣ አሉ የሚያናድዱ ነገሮች አሉ። ነገር ግን ደግሞ ንዴትሽን የምትቋቋሚ ሴት መሆን ይጠበቅብሻል። ይህም በምታደርጊበት ሰዓት በተለይ ተቃራኒ ጾታ ወይም ወንድ ልጅ አንቺን በሚመለከትበት ጊዜ ምን ያህል ውድ የሆነች ሴት ነች ምን ያህል ስሜቷን ቆጣጠር የምትችል ሴት ናት ብሎ ከአንቺ ጋር ቀረቤታን ለመፍጠር ጥረትን ያደርጋል። ምን ስታደርጊ? በምትናደጂበት ጊዜ ንዴትሽን ተቆጣጥረሽ በዝምታ ማለፍ ስትች ሌላው ደግሞ ማዳበር ያለብሽ ስብዕና ወይም ደግሞ መገንባት ያለብሽ ስብዕና፣ በተለይ ራስሽን ከሌሎች ሰዎች ጋር ማወዳደር ማቆም መቻል አለብሽ። በተለይ በወንድ ልጅ ለመወደድ ወንድ ልጅን ፍቅር ለማስያዝ የምትፈልጊ ከሆነ ይሄ ምን ማለት ነው መሰለሽ? ማናችንም ለወንድም ለሴትም የሚያገለግል ነገር ነው ማናችንም ከራሳችን ጋር ነው መወዳደር ያለብን ከራሳችን ጋር ነው ስላቸው መቼ ነው ከትናንትናው ማንነታችን ጋር ነው መወዳደር ያለብን እንጂ በዙሪያችን ካሉ ጓደኞቻችን በዙሪያችን ካሉ ሰዎች ጋር አይደለም ውድድራችን። ምክንያቱም ይሄን በምታደርጊበት ጊዜ ራስሽን እያጣሽ ማንነትሽን ሌሎች ሰዎች ውስጥ መደበቅ ትጀምርያለሽ። ይሄ ደግሞ ምንን ያመጣል መሰለሽን ሌላ ሰው ስብና እንድትላብሽ ሊያደርግሽ ይችላል። ምክንያቱም በዛ ማንነት የሆነ ወንድ ወዶሽ ወደ ሕይወትሽ ራሱ ቢቀርብ ያ ማንነት ያንቺ ስላልሆነ ተመልሶ ሊመለስ ይችላል። ስለዚህ እህቴ ከትናንትናው ማንነትሽ ጋር ተወዳደሪ እንጂ ከሌሎች ሰዎች ጋር ራስሽን ውድድር ውስጥ አታስገቢ። ምክንያቱም ራ ያስችን ሌሎች ጋር መወዳደር በምትጀምርበት ጊዜ ያለሽ ስብዕና ያለሽ ፖቴንሻል ያለሽ ማንነት ያለሽ ሙሉ ስብዕናሽን እያጣሽ ትሄጃለሽ። ይሄ ሲሆን ደግሞ ወንድ ልጅ ባንቺ ላይ ኮንፊደንስ የለውም። ወንድ ልጅ ቀርቦ ሊያናግርሽ ፈቃደኛ አይሆንም። ምክንያቱም ሌሎች ሰዎችን ለመምሰል ጥረት እያደረግሽ ስለሆነ ሰልፍ ኮንፊደንት የሆንሽ ሴት አትሆኝም። ራስን መሆን በጣም አስፈላጊ ነው። ከራስ ጋር መወዳደር ሌሎችን ከራስ ጋር ማወዳደር ማቆም መቻል አለብሽ። ወንድ ልጅ በአንቺ ፍቅር እንዲያዝ ተወዳጅ ሴት ለመሆን የምትፈልጊ ከሆነ ሌላው እንግዲህ ማዳበር ያለብሽ ስብዕና፣ በተለይ ወንድ ልጅ ወዳንቺ እንዲሳብ ተወዳጅ ሴት ለመሆን የምትፈልጊ ከሆነ ሊኖርሽ የሚገባ ባህሪ፣ በተለይ ሌሎች ሰዎችን ከማማት መቆጠብ አለብሽ። ሐሜትን ከራስሽ ላይ ማስወገድ መቻል አለብሽ። ይህም በምታደርጊበት ጊዜ ታዲያ ለራስሽ ጊዜ መስጠትን ትጀምሪያለሽ። ሌሎች ሰዎችን ከመኮንንሽ ይልቅ ራስሽ ላይ መስራትን ትጀምሪያለሽ። በተለይ ከወንድ ልጅ ጋር ደግሞ በምትገናኙበት ጊዜ ስለ ሁለታቸው ግንኙነት ብቻ ማውራትን ምርጫሽ ማድረግ አለብሽ እንጂ ጓደኛዬ እንደዚህ ያደረገችን፣ ጓደኛዬ እንደዚህ ሆነች፣ እርሷ እኮ እንደዚያ፣ እርሱ እኮ እንደዚያ በሚል አይነት ከማይጠቅምሽ ወሬ ከማይጠቅምሽ ሐሜት መራቅ አለብሽ። ይህም በምታደርጊበት ጊዜ ምን መሰለሽ፣ ወንድ ልጅ የሚገነዘበው ውስጥሽን ማንበብ ይጀምራል። ምክንያቱም ደግሞ ሳይኮሎጂ ምንላል መስላችሁ፣ አፍ በተከፈተ ቁጥር ጭንቅላት ይለካል ይባላል። ስለዚህ እህቴ ከመታዘብ ወንድ ልጅ ከሚታዝብሽ ወንድ ልጅ አንቺን ቴስት ከማድረጉ በፊት መጠንቀቅ መቻል አለብሽ። ሌላኛው ሊኖርሽ የሚገባ ባህሪ በተለይ ደግሞ ወንድ ልጅ ካንቺ ፍቅር እንዲሰ ወንድ ልጅን ፍቅር ለማስያዝ የምትፈልጊ ከሆነ ልታዳብሩ የሚገባው ባህሪ በራስ መተማመን ያላት ሴት መሆን መቻል አለብሽ። ብዙ እህቶቼ ተጠይቁኛላችሁ። ወንድ ልጅ እንደዚህ ያደረገኝ፣ ብዙ ጎዳኝ፣ በስሜት የተጫወተ የምትሉ ሴት እህቶቼ አላችሁ። ምን መሰላችሁ እህቶቼ፣ በተለይ እስኪ ራሳችሁ ላይ ለመስራት ሞክሩ። እስኪ በራስ መተማመን ያላት ሴት ለመሆን ጥረትን አድርጉ። እስኪ በማንም ሰው ላይ የማትደ ደገፍ ሴት ለመሆን እስኪ ጥረትን አድርጉ። ምክንያቱም ሙሉ ልብሽን ለአንድ ወንድ ልጅ ሰጥተሽ ማንነትሽን ሁሉ ለወንድ ልጅ አራቅፈሽ ሰጥተሽ በኋላ ላይ መቼም ቀን ይዞት የሚመጣው ነገር አናውቅምና ያ ሰው ቢቀየርብሽ በኋላ ላይ ልብሽ መሰበር፣ ሐዘን፣ ዲፕሬሽን ውስጥ መግባት ይሆናል። ነገር ግን ደግሞ በራሷ የምትተማመን ኮንፊደንት የሆንሽ ሴት ከሆንሽ ግን ማንም ሰው ልብሽን ከፍና ዝቅ ሊያደርገው አይችልም። ማንኛውም ሰው መጣ ሄደ በህይወትሽ ላይ የሚያመጣው ተጽዕኖ የለም። ምናልባት ለጥቂት ጊዜ ትንሽ መንገድ መገራገጮች በህይወትሽ ሊከሰቱ ይችላሉ እንጂ ካልሆነ ግን በራስ መተማመኗን የገነባሽ ሴት ስለሆንሽ ፈጽሞ ልትወድቂ አትችይ። ስለዚህ እህቴ ልብ በይ ያለሽን ማንነት ያለሽን ስብእና ከፍ ለማድረግ የምትፈልጊ ከሆነ በራሷ የቆምሽ ሴት፣ በራስ መተማመን ያላት ሴት ለመሆን ጥረትን አድርጊ። ምናልባት ከዚህ በፊት በራስ መተማመን በማጣት ጉድለት ብዙ ተጎድተሽ፣ ብዙ አዝነሽ፣ በወንዶች ተጎድተሽ፣ በዙሪያሽ ባሉ ሰዎች እንኳን ልብሽ እስኪደማ ድረስ በጣም ተጎድተሽ ሊሆን ይችላል። እህቴ ዛሬ ግን እስኪ እውቀት ይሁንሽ። ዛሬ ግን ልብ በይና ስሚ በራስ መተማመን ሊኖርሽ ይገባል። ከዚሁም ጋር ተያይዞ ታዲያ መነሳት ያለበት በተለይ ተወዳጅ ሴት ለመሆን የሚጠቅምሽ ነገር ያንቺ ንግግር ከዝምታሽ ሲበልጥ ብቻ መናገር መቻል አለብሽ። ይሄ ማለት ዝምታን መምረጥ መቻል ይኖርብሻል ማለት ነው። ምክንያቱም ዝም ብለሽ የሚጠቅመውንም የማይጠቅመውንም ዝም ብለሽ ማውራት የለብሽም። በተለይ ወንድ ልጅ ጋር ስትሆኝ ንግግሮችሽ እንደ በራስ መተማመኗ ከፍ እንዳለ ሴት እየተቆጠበ ታርጌትድ የሆነ ወሬን ማውራት መቻል አለብሽ። ይህም በምታደርጊበት ጊዜ ተራ ወሬ ተራ የማይጠቅሙ ሀሳቦችን እንኳን ከአንቺ ጋር ሊያወራ ይዞት እንኳን ቢመጣ በንግግሮችሽ ቴስት ስለሚያደርግሽ ያን ወሬውን ያን ንግግሩን ያን ሀሳቡን ፈጽሞ ሊተው ሊረሳውን ይችላል። ስለዚህ እህቴ በወንዶች ልጅ መወደድ የምትፈልጊ ከሆነ አሁን የዘረዘርኳቸው አሁን የጠቀስኳቸውን ነገሮች በተግባር ላይ ማዋል አለብሽ። ታዲያ ልብ በይ ህይወት ሁል ጊዜ ትምህርት ቤት ነች እንጂ እቺም ቪዲዮ ብቻ ስለሰማሽ ቶታሊ ህይወት ይቀየራል ብሎ መደምደም ወደ አልሆነ ስህተት ይዞች ሊመራ ስለሚችል ጥንቃቄ ማድረግ አስፈላጊ ነው ነገር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 እህቴ ልብ ማለት እና መጠንቀቅ ያለብሽ ጉዳዮች አሉ። በተለይ ደግሞ ወደ ፍቅር ግንኙነት ስንመጣ የእውነት ያፈቅረሽ ወንድ የሚያሳያቸው ምልክቶች ምን ምን አይነቶቹ ናቸው የሚለውን ነገር በትክክል ወይም ደግሞ ዲቴል ለይተሽ ማወቅ መቻል አለብሽ። ምክንያቱም ጥሩ ደስ የሚሉ ቃላቶችን ስለተናገረሽ፣ በጣም ልብሽን የሚያረኩ ቴክስትም ስላደረገልሽ፣ በቃል ስላወራሽ ብቻ የወንድ ልጅ ከልቡ ያፈቅርሻል ማለት አንችልም።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 ምናልባት እንግዲህ በአንቺ ፍቅር የተያዘ ሰው ገጽታሽን ሊሆን ይችላል፣ ፈገግታሽን ሊሆን ይችላል። በቃ መላው ነገር ይሽን ይወድልሻል። ከዚህም በፊት ደግሞ እንዳልኩሽ እኛ ወንዶች በእይታ የምንማረክ ፍጥረታት ነ ይሄ የሚወድሽ ወንድ ደግሞ አጥናቆት አይለየውም። ከላይ ከላይ ሳይሆን ግን በቃ ይምሩን ያደርግሻል። በእርግጥ አንድ መሻ ወደ ሌለብሽ ደግሞ ነገር አለ። ማንኛውም ወንድ አንቺን ቀርቦ ከማውራቱ በፊት አስቀድሞ የሚያያቸው ነገሮች አሉ። ባህሪሽን ሊሆን ይችላል፣ ማንነትሽን ሊሆን ይችላል። ከማጥናቱ በፊት ምን ጊዜም ቀድሞ የሚመለከተው ገጽታ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 ይሄ ደግሞ የተፈጥሮ ጉዳይ ስለሆነ ነው። ስለዚህ እህቴ ፈገግታሽን፣ ተክለቁምናሽን በቃ ብቻ እነዚህን ነገሮች አይቶ ያደነቀሽ ወንድ አፍቅሮሻል ማለት አይደለም። ምክንያቱም ደግሞ ካልሽኝ ጥሩ ለብሰሽ ተኳኩለች ስትወጪ ብዙ አድናቂ ወንዶች ሊገጥሙች ስለሚችሉ ነው። ያደነቀሽ ሁሉ ያፈቅርሻል፣ ለትዳር ይፈልግሻል ማለት አይደለም።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 ነገሮች አይኖሮት፣ በጣም ችኩል ነው። ይሄ የሚያደንቅሽ ወይም ደግሞ የሚያፈቅርሽ ወንድ ከልቦ ነው የሚያደንቅሽ፣ በቃ ነፍሱን ሰጥቶ ነው የሚያደንቅሽ። ይህ ራሱ ሊያደንቅሽ ደግሞ ይፈልጋል። ለዚያ በተግባርም ሊያሳይሽ ይተጋል ወይም ደግሞ ይጥራል።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

ምናልባት እንደዚህ አይነት ደስ የማይል ቀን አሳልፈሽ ከሆነ ይደውልልሽ እና ሊያዝናናሽ አይዞሽ አለውልሽ ከጎንሽ ነኝ የማለት ነገር አለው ማለት ነው።